ሰላም ሰላም፣ እንዴት ናችሁ ልጆች? ደህና ናችሁ ልጆች? ዛሬ በኪኪና ድመቷ አዲስ ታሪክ ይዤላችሁ መጥቻ አለው ሳያስፈቅዱ መንካት የሚለውን ነው። ዛሬ ኪኪ ከሌላ ጊዜ በተለየ በጣም ደስተኛ ናት። ምክንያቱም በጣም የምትወዳት በጣም የምታከብራት ጓደኛዋን ሳሮንን አግኝታታለች። ሳሮን የኪኪ በጣም ጓደኛዋ ስትሆን ከረዥም ጊዜ በኋላ ኪኪን ለመጠየቅ እነ ኪኪ ሰፈር መታለች። ሳሮን ስትመጣ የመጣችው ግን ብቻዋን አይደለም። ሳሮን የምትወዳትን ቀዩዋን ውሻዋን ይዛ ነው። ኪኪም ድመቷን ይዛ፣ ሳሮንም ውሻዋን ይዛ በመናፈሻ ውስጥ ያወራሉ፣ ይጫወታሉ። ከዚህ በፊት በተለያዩበት ጊዜ ስላጋጠማቸው ነገር፣ ስለ ትምህርታቸው ወላጅን ስለመታዘዝ እንደዚሁም ታላላቆችን ስለማክበር የሚያስገኘውን ጥቅም፣ ለሰዎች መልካም መሆን የሚያስገኘውን መልካም ነገር ሁሉ እያወሩ የገጠማቸውን ነገር እየተጫወቱ በመናፈሻ ውስጥ ቁጭ ብለዋል። ኪኪም ሳሮንን እንዲያለቻት፣ እኔ ባንቺ በጣም ነው የምኮራው ሁሉ ጊዜ አንቺ የኔ ጓደኛ በመሆንሽ አንቺ የኔ እንደ እህቴ የማይሽ በመሆንሽ በጣም ደስተኛ ነኝ። ለምን እንደሆነ ታውቂያለሽ ሳሮ? አንቺ በትምህርትሽ ጎበዝ ስለሆንሽ እኔም እንድጎበዝ ታበረትሽኛለሽ። እንደውም ባለፈው አመት እኮ እኔ ከትምህርት ቤቱ እንዳለ አንደኛ ነው የወጣሁት፣ አለች ኪኪ። ሳሮንም መለሳለችና፣ ኪኪዬ፣ እኔም በጣም ነው የምወደሽ፣ እጅግ በጣም ነው ድ ማድረግሽ ቤታችንን ለቀን ወደ ሌላ አካባቢ ብንሄድም አንቺን ለማግኘት እዚህ ድረስ የመጣው ስለምወድሽ ነው። ይገርምሻል ኪኪ፣ እኔም እኮ ከትምህርት ቤታችን አንደኛ ነው የወጣሁት። ይህም የሆነበት ምክንያት ከአንቺ ጋር ጓደኛ በነበርኩበት ጊዜ የጥናትን፣ የትምህርትን፣ የማንበብን ጥቅም በድም ስለተረዳው ነው እዚህ እንድደርስ ምክንያት ከሆኑ መካከል አንዷ አንቺ ነሽ እና አንቺንም አመሰግንሻለሁ። አንቺም የኔ ጓደኛ ስኖች በጣም ደስተኛ ነኝ፣ አለች ሳሮን። ከዛም ኪኪና ሳሮን ውሻና ድመታቸውን ይዘው በመናፈሻው ውስጥ እያወሩ እየተጫወቱ ይሄዳሉ። የኪኪ ድመትና የሳሮን ውሻም እፊት ፊት ይሄዳሉ። በስተመጨረሻም ሰፈራቸው ደረሱና ኪኪና ሳሮን ተለያዩ። ሳሮን ወደ ቤቷ ሄደች። ኪኪ ከሳሮን ተለይታ ወደ ቤቷ እንደገባች ቤተሰብ የበላበትን እቃ ወይም ሳህን ማጠብ ጀመረች። እያጠበች እያጸዳዳች ከቆየች በኋላ ስትጨርስ ወደ መኝታ ቤቷ ሄዳ መጽሐፍ ማንበብ ጀመረች። ድመቷን ማብራች አብራታለች። ከዛም ኪኪ መጽሐፉ ላይ ተመስጣ ባለበት ሰዓት ድመቷ ተነስታ በኮሊደሩ አልፋ ወደ ሳሎን ሄደች። ኪኪ አላየቻትም። ኪኪ መጽሐፉን ማንበብ ቀጥላለች። ከዛም በኋላ ኪኪ መጽሐፉ ላይ እያነበበች ባለብችበት ሰዓት ድመቷ ሳሎን ገብታ ጠረጴዛ ላይ የተቀመጠ ምግብ አገኘች። ከዛም እሱን ለመብላት ስትሞክር መሬት ላይ ተደፋባት። መሬት ላይ ሲደፋባት ኪኪ የወደቀውን የሳህን ድምፅ ስትሰማ ወደ ሳሎን ስትሄድ ኪኪ መሬት ላይ የወደቀውን ምግብ ለመብላት ስትሞክር ታያታለች። ኪኪ ተናደደች። ምን ሆነች ነው ድመቴ? ለምንድን ነው እንዲህ የምታደርጊው? ለምንድን ነው የደፋሽው? ሰው ያስቀመጠውን ነገር ለምንድን ነው የምትነኪው? ሰው አትንኩ ብሎ ሰው ያስቀመጠውን ነገር ሳናስፈቅድ እኮ መንካታን የለብንም። አየሽ፣ ብታስፈቅጂ ኖሮ በሥርዓቱ ይሰጥሽ ነበረ። ነገር ግን ሳታስፈቅጂ መተሽ ተደብቀሽ ለመብላት መሞከርሽ ምን አይነት ጥፋት እንደሰራሽ አየሸው? አሁን ትክክል ነው? አለቻት። ድመቷም ደንግጣ ኪኪና የቻት ይቅርታ ኪኪ፣ እኔ ስለ ራበይ ነው አለች። ቢረብሽስ ኪኪ፣ እርቦኛል፣ ምግብ ስጭኝ አይባልም? ማስፈቀድ አይኖርብሽም? አለቻት። ከዛ ድመቷም ይቅርታ ኪኪ፣ ሁለተኛ እንዲህ አላደርግም፣ አንቺንም ማስቀየም አልፈልግም አለቻት። ልጆች፣ በዛሬው በኪኪና ድመቷ ታሪክ የምንማረው ወላጆቻችን የከለከሉልን ወላጆቻችን አትንኩ ያሉንን ወይም እነሱ ያስቀመጡትን ነገር ሳናስፈቅድ መንካት ተገቢ አይደለም። ምክንያቱም አንደኛ አትንኩ የተባልነው እኛን ሊጎዳን ስለሚችል ነው። ሁለተኛ ያ ነገር የተቀመጠው ለምን አገልግሎት እንደተቀመጠ ስለማናቅ ነው። መንካት፣ ማየት ወይም ያንን ነገር መጠቀም እንኳን ብንፈልግ ወላጆቻችንን ማስፈቀድ ይኖርብናል። አባባ ይህንን ማየት እችላለሁ፣ እማማ ይህንን መንካት እችላለሁ፣ ወይም ደግሞ ወንድሜ ይህንን ነገር መጠቀም እችላለሁ ብለን ያስቀመጡትን ሰዎች ፍቃዳቸውን ልንጠይቅ ይገባል። አለበለዚያ የምንነካው ነገር እኛ ላይ መልሶ ጉዳት ሊያመጣብን ይችላል። ስለዚህ ማንኛውንም ነገር አትንኩ የተባልነውን ነገር አለመንካት ለመንካትን ብንፈልግ ማስፈቀድን አትርሱ። ሺህ ልጆች ስለዚህ ሳያስፈቅዱ መንካት በሚለው በዛሬ የኪኪና ድመቷ ታሪክ ይህንን ቁም ነገር እንደጨበጣቸው አምናለሁ። በሉ በሌላ ጊዜ በሌላ ታሪክ እስከምንገናኝ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ታሪክ በሌላ ጊዜ ተመልሼ እመጣለሁ። መልካም ጊዜ መልካም ቆይታ እንዲሁም መልካም የፈተና ጊዜ ይሁንላችሁ። ቻው